ምር ጉድ እኮ ነው ዘንድሮ። አራ ነኝ በስሜታው በዚህ ልክ ይሄዳል እንዴ? ሴት ናት እኮ ሁለቱም አንድ ናቸው። በቃ ምትወዱ ከሆነ ሁለቱም አንድ አይናቸው እዩ

ሊአሊማ ከብይ እሷ እሷኮ እስኪ ሪከርዱን ስሙ። ሪከርድ እኔ ጋር ትንሽ ሪከርድ ነው ያለው። እሱም ያሙበት ምክንያት ስትሳደብ የምር በጣም ሊደብር ስድብ ነበር። እየተሳደበች የነበረችው እኮ አሁን ቅድም አልተሳደብኩም ስትለምድ ማለት ነው እኔ ስራ ላይ እኔ ስራ ላይ ነው። እሷ እኮ ራሱ ታውቃለች። ደግሞ ብዙ ሰው አለ፣ ብዙ ሰው ገስት ሀያ አራት ሰዓት ኝኝኝ ትላላችሁ። እነሱ ምንም ነገር አንድ ቪዲዮ ለቀው እነሱ ተሰሚነት አላችሁ እናንተ ገ

ኖ ሲጀመር እኮ አልሚ እራሷ እኮ በአንድ ቦታ ባለፈው ፕራንክ የሰሩ ጊዜ እኮ ተናግራለች። ምን ብላ ተናግራለች? የእናንተን ቻናል እያዘዋወሩላችሁ ላችሁ የእናንተን እንዲ አሁን በግድ እሷ እሷ ነው የምታውቀው ሆኑና፣ ለምንድን የምናስመስሉ የምናሽቃብጠው አጉል የምታሽቃብጩ ማን ነሽ አንቺ? እዩ ላችሁ፣ እናንተ እየሰማችሁ ነው። አሁን እኮ ላይ ሁላ ጠንክ የሆነችው ሰሊማ ናት አይደል? እንዲ ሁላ ጉዲ ያመጣችው አልሚንም ከወዲን ስገልታ ነገር እሷን ማንም የተናገር የለም። እሷን እዚህ ጋር ምንም የሚያካታት ነገር የለም አይደል እንዴ? ስለዚህ የልጆቹን ቻናል ለማቀዝቀዝ ሰው እንዲያጡ ፈልጋ፣ ልጆቹን አታሰድቢያቸው በቃ። ዘያደረግቻለችው ልጆቹ ሰው እንዲያጡ ፈልጋ ነው እሺ። እንደዚህ የምታደርገው ሰሊማ ከእሷ ይጠበቃል። ገስት ስትመጣ ጨረቃዬ ምናምን ትላለያ። ለምን እዚህ ጋር ሰው ልጆቹ ሰው እንዲያጡ ለምን ታደርጋለች? እሺ በዚህ የተነሳ አይደብርም። ዙሪያው ሌላ ሰው እናንተ ናቸው ያገበጣችሁት፣ እናንተ ናችሁ ይላሉ። እሷን ጠይቁ። ሲጀመር ሪከርዱን እስኪ ያውጡት፣ ምንድን ነው ያልኩት? ልኬልሻለሁ፣ ሪከርዱ ትከሸዋል፣ እንደው ማለት ነው። ተሽቴ ማለት ነው። እኔ በትንሽ ነው ሪከርድ ያረኩት። ተሽቴ አንቺ ጋ ያለው ሪከርድም አውጪ። እሷ በነገራችን ላይ ብዙ ነገር ብላለች። እኔ በጆሮ የሰማሁት ካልካደች ማለት ነው እንዴ ሪዚ መአል እያለች አነበርም። በነገራችን እንደዚህ ነገር ስታይ ሪከርድ ያዙ፣ ማንም መቶ አያምንላችሁም። አዎ የምር ሪከርድ አሪፍ ነው። ግን ደግሞ እነሱ እንደዚህ ብላ ልጆቹን ሌላው ተሰሚነት የለውም፣ ምናምን ከእሱ አይጠበቅም። ምክንያቱም ልጆቹን ኦዲየንስ ለማሳጣት ነገር ምንድን ነው ማንም አይጠላቸው እንጂ እኮ የእሷ ንግግር ማለት ነው። አዩ ልንገርሽ እኔ የመጨረሻ እኮ ያለችው እሷ እኮ ይሄ ነው። እግዚአብሔርን በጣም ያበሳጨኝ፣ እንዴ! ለምንድን ነው በዚህ ልክ የምትሄደው? እሷ ማናት? ማን ስለሆነች? እነሱ አንድ ቪዲዮ ቢለቁ እነሱ አንድ ቪዲዮ ቢለቁ ሚዲያውን ያሽከረኩትን እናንተ ምን ቤት ናችሁ አለች። ሶ አይገባችሁም። እቺ ተንከሴ ስ ሲጀመር። ግን እሺ እነሱ የለቀቁትን ሄዶ ላይክ ሼር የሚያደርገው ማን ነው? እንደው እንደው እነሱ ናቸው? እንኳን ከተ ማን ነው የሚያደርገው እሺ፣ ኦኬ ብቻውን ጂኒ ነው የሚያንቀሳቀሰ? እነሱ እንቻና፣ እዚህ ጋር ነው። ለምን እንደዛ ይባላል? ምክንያቱም ልጆቹን እንደዚህ ስትል ሌላው ሰው እኛ ታዲያ ሰሚ ለን ብሎ ኦዲየንስ እንዲያጡ ነው እንደምትፈልገው ሚል ስለለለን ጅኮኑ እሱን የዛር ነገር ነው ያልገባኝ። ሰው እንዲያጡ ማድረግ ነው ገባቸዋል እንወደል እያሉ ሰው ማሳጣት ደግሞ ጥሩ አይደለም አይባልም። ምክንያቱም እነዚህ ልጆች በሺ የሚቆጠር ኦዲየንስ አላቸው። እሺ፣ እነዛኔ በሺ የሚቆጠር ኦዲየንስ እና ተሰሚነት የላቸውም። ሁለት ተሰሚነት ያለው ይባላል ይባላል ሲት ሲጀመር ልንገር ሲጀመር እነሱ ብሩኬ ላይ የተለያየ የተለያየ የተለያየ ጽሑፍ ጽፎ ሲፖስጡ ሌሎች ልጆች ደግሞ እየመጡ ሌላ ነገር ነገር ይሄ ሁሉ ነገር ጠንሳሽ ይሄም ሆነ ያ እነሱ ናቸው። ገባችሁ? የብሩኬ ፎቶ ሲለቁ የማይቀባጥሩት ነገር የለም። ሲጀመር ደግሞ እሷ ማን ቤት ናት? በቀደም የመጀመሪያ ብላ ፎቶ አቀናብረ ፖስተው ማናት? እነሱእና የመጀመሪያ እኮ ወንድሟ ይሆናል፣ የመጀመሪያ የተወለደ ይሆናል። አትሊስት ለወንድም የሚዝገፈት ዘፈን እና ለሌላ ነገር የሚዘፈን ዘፈን እንኳን ለዩ እንጂ ጋይ እየለየለየለ እራሷ እራሷ ባለ ጉዳያ ክፖስት እሷ ምን ቤት ናት ነው? እሷ ምን ቤት ናት ነው? ለምንድን ነው እኛን ከስር ከስር ሌሎቹ ልጆች እኮ ማለት ነው ቶሎ የሚናደዱ ልጆች አሉ። እነሱን አይተው ሌላ ሌላ ሌላ የሆነ ነገር ውስጥ የሚገቡ ልጆች አሉ። አረ እባክሽ ማንም አይሰማትም ከዚህ በኋላ ይቻላል እንደ ለወንድም የመጀመሪያ ኦዲንስ ከሆኑ ሁሉም ሰው ትክክለኛ ኦዲንስ ከሆነ ሃይሚና ቡርኪን አይለያዩ፣ አይነጣጡ። ትክክለኛ ኦዲንስ መፖሰት እኮ ይችላሉ፣ ግን እነሱ በተንኮል ነው የሚፖስቱ የሚጽፉት ጽሁፍ የሚጽፉት ማሪያ ያስመጣኛ ነው። ወጣሽ ተመለሽ፣ ያስገቡሻል። የማታገኙትን ነገር ማለት እየተማኛቸው ለምንድን ነው በራ የምትሞቱት? ኧረ በኢየሱስ ደግሞ ወንድማቸው ነው ሱሱ ያለሆነ ነገራራራም ራም እኔ ግን የምሬ ነው የምሬ ነው ወንድማችሁን ግን የትክክል የእናቴ አባታችሁን ኢትዮጵያ ያለሁን ግን በዚህ ልክ እንደዚህ ወንድሜ ወንድሜ ትሉታላችሁ እንዴው በስሙ እንኳን ገመቹ ምናምን እየላችሁ እኮ ተምታሩት፣ በቅጡ እንኳን እኮ ወንድሜ ብላችሁ አንድ ቀን እንደውላችሁ ጠይቃችሁ ትሟት ተቆናችሁ እዚህ በዚህ ልክ የምታሽ ቀብጡት። የምር የምር አንድ ነው። እኔ ወንድም አለኝ፣ ግን በዚህ ልክ እኔ ወንድሜ እንኳን ብዬ አላቀ። የምር ነው ምላችሁ በዚህ ልክ ወንድም፣ ተው እንጂ ጋይስ እኛ እኮ ደስ ይለናል ቡቡዬን ብትወዱት፣ ወንድሜ ብትወዱት። ግን አይመስልም ሁኔታችሁ፣ የወንድምና የምን አይመስልም አባባላችሁ። የልቤ ማካሪ ወንድማችን ብሎታል። እናንተ ጨረሳቸው አወራችሁ፣ ጨረሳቸው

ባይ ዘ ወይ ማለት ነው። እኛ ማስመሰል ሳይሆን እውነት እውነት ነው የምናወራው እና እነሱ ግን ዙረው ውስጣቸውን በፍቅር ስለሚቃጠሉ ማለት ነው፣ ወንድም እያሉ ዙረው እኛን ነገረኛ ያደርጋሉ። አሽቃባቸው ሰሪ ሆን ጥማታ ቀይ ወላ

ተይ የእኔ ሸበላትን፣ እንሂድባቸው አዎ፣ እንሂድባቸው። ጣም ጠንበለሎች ማለት ነው። ጠንበለሎች፣ እናንተ የፎቶ አፍቃሪ

ካርድ የለም የሚያደርገን እና ማለት ነው። ገላኒ አንዳንዴ ፎቶ የሁለታቸው ፎቶ አንድ ላይ አድርጉና ዘፈን ኩሳት እና ቁጭ በሉ ወሬ ከሆነ የሆነ ሰው ምንም ነገር እንዳትናገሩ። ወይ አንቺ ደግሞ እኔ አልፈልግ ዘፈን ክፈት፣ ከከፈታችሁ አጅ ፕሮፋይል እኮ ነው የሚሸውድሽ። ጨርገላል በጣም ነው የሚደነግጥ የለ ማንንም አላየሽም ማለት ሲል ክፍት ነበር።

ሙዚቃ ነው ሙዚቃ ነው። የምቼኝም ልጆች አሉ እና ነው ገና ገና አወራለሁ እንዲያከፍቱ። ፌቴን ነው የምር ቀልዴን ነው ክፈቱ። እርቃቸውን ነው ማስወልቀው፣ ከዋራቸውእኔንትን እናንተ ፎቶ ላኩልኝ። ወይ እኩል ለሌት ግቡና አሙ፣ የቱ ፎቶ እንትና እናንተ ፎቶ የለኝም። እስቲ አንዴ በትልቅ አርጉ። የማው ፎቶ ነው የምትፈልጉት ነው? ቆይ እኔ የለኝም፣ እኔ አንበሳው የለኝም፣ አንበሳው የለኝም።